እንግዲህ ታንቾ እና አሴ ሀኒዬ ፊት አነሷት። ለምን እንደሆነ ብቻ አላቅም ትንሽ እንደ በፊት አይደሉም። ፊት አነሷት ለምንድን ነው ፊት ያነሷት? ሀኒ ለአሴ እምቢ ብላው ነው ወይስ ምን እንደሆነ እንግዲህ አጣርተን እንመለስበታለን ማለት ነው። አሰላሙ አሌይኩም ራሕመቱላሂ ወበረካቱ የቻና ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዝርዝር ትረፍረፉ ይበልልኝ። ሰላም ሰላም፣ ክርስቲያኖች እንደምናችሁ፣ ባላችሁበት አላቢ ጠብቅልን። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር፣ ላይክ መባረግ አበረታተኝላችኋለሁ። እንግዲህ ዛሬም ይዤላችሁ እየመጣው ኖላዊ አንድ መቶ ሀያ አንድ ድራማ ተወዳጁ ይዤላችሁ መጥቻ ያለው ማለት ነው። በእናንተ የሚጠበቀው ሼር፣ ላይክ፣ እስከ መጨረሻ ቪዲዮ አይታችሁም ማለት ነው። እህታችሁ ማለት ነው። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀን ነገር አላ ይጠብቀን እላችኋለሁ። እንግዲህ ድራማችን እንደቀጠለ ነው። አሴና አታንቸው እንደተለመደ ታንቸው ቀድሞ መጥቶ ሲጃራውን እያበጠረ ነው። ሲጃራውን እያበነነ ሲያይ መጥቶ አሴ ሲያየው ሲጃራውን ያበነ አሴ፣ በስማም በጠዋት መጥተህ ያበጠርከው ነው ያስከው እንዴ አለው። ምን ነው ቀናህ እንዴ ልስጥህ እንዴ አለው። ማን አለ እኔ በስማም አለው። ያቺ ፈራ መጣችልህ እኮ አለው። ማናት ደግሞ ሀና? ያቺ ፈራ መጣችልህ ሲለው ታዲያ ከሀና ውጭ ሌላ ሰው አለ እንዴ አለ። ከዛ ሀና ምን ልታረግ መጣች? ሀኒ መጣ እንዴት አላችሁት እዚህ ተሰብሰባችኋ ምናምን አለች። እንዴት ናችሁ ስትል አለን እዚህ በሰላም ነው እንዴት ተከሰሹ አላታንቸው ማለት ነው። አይ እናንተን ፈልጌ ነው የመጣሁት አለች አሴ ምነው ተናገር እንጂ አለ አለች። አሴ ዝም አላት። አሴ ለምንድን ነው የማትናገረው መምቴ ነው አያገባሽም አላት። አሴም እንደ ምን ሆነሃል ብላ ደግማ ጠየቀችው። ሀና በመጣሽበት ተናገርሽ ለምንድን ነው የማትሄጂው አላት። ምን ሆንክ ነው አሴ እንዴ ተረጋጋ እንጂ አረጋጋው እንጂ አለው። መን ታንቾ ማለት ነው። ሀንዬ ተው አሴ፣ ይቆጣ ተው ይቆጣ። የመጣሁበት ልንገራችሁ እና አንድ ሂድ አለች። አረ ቆይ፣ ምን አባቱ ነው ደግሞ እንደዚህ የሚሆነው አለው። ተው ታንቸው፣ የልቅስ ፖሊሶች እየፈለጓቸው ነው አለች ሀንዬ። ፖሊሶች ስትላቸው አሴ ደነገጠና፣ እ እና እና ሲል እንግዲህ፣ የባዩሽ ፎቶ በእጃቸው አለ እናንተንም ብዙ ሰው ስለምታውቁ እንድታረጋግጡ ሊያረጋግጡ ይፈልጓቸዋል አለች ሀኒ። ከዛው ያንቺ እናት ከዛ ነው የምትወጣው አላት። አዎ እንደ እግዚአብሔር ፍቃድ ከሆነ አዎ ትወጣለች አለች ሀኒ። ሀና ስጃራውን እያበጠረ ፍፍ ብላ ወደዛ እያራገበች ነው። በጣም በላይ በላይ እንትን ያለ ነው። የሀኒ እናት ልትወጣ ተብሎ ነው የምናናግረው አለ። እኔ ከሃና ና ከእንግዲህ የፈለገ ነገር ቢሆን እንዲች አይነት ነገር አልሰራላትም አለ አሴ ማለት ነው። እንግዲህ አሴና ታንቾ ተቀይሮ ባታል ባህኒ ማለት እንዲ አንተ ምን ያልክ ነው ሲለው ጆሮ ተረጋጋ እንጂ ምን ያልክ ነው ሲጨረስ ጣኝ ብያሃለሁ አለው እና እንግዲህ ሲጃራው እንዴት እንደሚያጭሱት ልነግራቸው አንችልም ማለት ነው። በጣም ነው ላይ በላይ የሚደረግሙት ሀና ግን ጨነቃ። ታፏን የያዘች አፍንጫዋን የያዘች ወዲህ ወዲህ እያለች ነው እንግዲህ ያሴ ሲጃራውን ይዞ ትቶ ወደዛ ሲሄድ ታንቾ ያው የጓደኛ ሰው የሆነ የሀኒቾ እቅርታ፣ ልጁ በጠዋ ስለተነሳ በእንቅልፉ በደም ስላነቃ የእሱ ነው አላት ሀኒዬ። ረ እሱ ነው ብለህ ነው የእሱ አይደለም አለው አይ ሁሌ በዚህ ከቀጠለማ የቁራኔ ሳይሸጥ አይቀርም አለ። ለማንኛውም እኔ ልከተለው ብሎ ጓደኛው እንግዲህ ተከትሎ ሄደ። ሃኒዬ ብቻዋን ቀረች ማለት እንግዲህ። ባዩሽ ካልታወቁ ሴቶች እስር ቤት ገብታ እስር ቤት ታስራለች ማለት ነው። እነሱ አንዷን አንገቷን ሰብራ ቁጫለች፣ ዝርፋ የምትባሏ ቁጫለች ማለት ነው። እንግዲህ እስቲ አንቺ ታሪክሽን ንገሪኝ ብሎ የወይዘሮት ሙሌነሽ እየጠየቋት ነው እያችኛው አንደኛው አውጥታ አዎ ጥሩ ሰው ትመስ ያለሽ፣ የሚመጣልሽ ልብስ ሁሉም ጥሩ ጥሩ ነገር ነው የሚመጣልሽ። ጥሩ ሰው ሳትሆኚ አይቀርም። እስቲ ታሪክሽን ንገሪን ሲሏ ታሪኬን ምነግራችሁ ዝርፋው እዚህ ጋር ስትመጣ ነው አለው። ዝርፋ ወዳ ነው በግድ እዚህ ጋር ትመጣለች አሉ ያው እንጮ እንጫወት እያሉ ነው። ፖሊሶች እኮ አሉ ይመጣሉ እኮ እየተባበሉ ነው። እንግዲህ ወይዘሮ ሙላለች ዝርፌ እና አንዷን ያው እስር ቤት ስትሆኑ ለብቻ ብቻ ነው ሰው የሚቀመጠው፣ ከአንዴ እንዳንነካካ ብሎ አንዱ ሊደባድቡ የሚደባደቡ አሉ፣ ብዙ ነገርም አለ ያው ሲሉ ሰምቼ ነው። ስለዚህ እንግዲህ ሄዳ ወይዘሮ ሙላለች ለምናት እዚህ ጋር አመጣቻት እና እግሯ ላይ አጋደመቻት እና ተኝ ያለቻት እና ሆዷ ላይ እየተኛች ያለ እኔ አትጨናነቂ፣ ሺ አይዞች አለቻት። ና የዛሬ ሶስት የዛሬ ሰባት አመት የሆነ አንድ ልጄ ጠፍታብኝ ነበረ። ስለ ሃኒ ታሪክ ነው መሰለኝ ጠፍታብኝ ነበረ ትላለች። ማለት ጠፍታበሽ ነው ብሎ እየጠየቋት እንግዲህ ታሪኳን የነገረች መጀመሪያ እንዴት አድርጋ እንደ ጠፋችብኝ ልንገራችሁ ከ አስራ ስድስት አመት በኋላ የመጀመሪያ ልጄ ልደት ነበረ። ጽዮን ይዛቸው ሂጄ ነበረ። ልጄን ወደዛ ከጠፋችብኝ በኋላ ከ16 አመት በኋላ ብዙ ፈተና ካየሁ በኋላ ከዛ በኋላ እንደ ሰራተኛ ሆና እቤቴን አስገብቻት ነበረ። ልጄን አለመሆኗን ሳላቅ ከዛ የሰራች ያለ አንድ አሴት የምትባል ልጅ ድራማን እንሰራ መጥታ ነበረ አለች ከዛ አሴት ልጄ እንደሆነች ሃና ግን ልጄ እንዳልሆነች እያሰራኋት ነበረ አለች ወይዘሮ ሙኒያ ያለች። ከዛ በኋላ ነው ህይወቴ የተመቃቀለ ነው አለች። እንደ እህቴ የምወዳት ጓደኛዬም ከልስቀኝ አውጥታ ከራሴን ድምጥ ማጤን አውጥታ ከራሴ ከቤቴ አውጥታ አስወጥታ እንዲያድርጋኛለች ብላለች። እሱን ለባዮች ነው ማለት ነው እንግዲህ ስለ ሃና ታሪክ እየተናገረች ነው። ልጆች ግን ያው እስር ቤት ያሉት አዝነዋል። በምን እንደታሰሩ ብቻ አላህ አላቅም፣ እነሱ ናቸው የሚያውቁት። ወይዘሮ ሙላለች ያው ባዩሽን ገደለች ተብላ ነው። እንግዲህ እየገባችው ማለት ነው። በጣም የማምላት ጓደኛዬ ገንዘብ ለማግኘት ብላ ህይወቴን አሰቃቀለችው አለች። ልጄን ተገቢ እንዳለኝ እንደሌለኝ አድርጋ አሰበችኝ አለች ያው እሷ ሰብ እሷ ሞተች፣ አለች ማለት ጓደኛ ሲቲ አልዋርት ሲጠይቋት ጓደኛ እሳትን እህቴም ሁሉም ነገሬ ነበረች ብላ እንግዲህ ስለ ህይወታዋን ስለ ያለው ሰው ነገር እና ጋ ተባዩ ጋር ያላት ንግግር ሁሉም የነገረቻቸው ነው። ልጄን እንዳላገኝ አረገችብኝ፣ ብዙ ነገር ሰራችብኝ አለች። አንደኛዋ በጣም አዝናለሁ አሁን ይህ የህይወት ታሪክሽ ነው አለቻት። አዎ፣ አንድም አንደበቅኩም አለቻት። ይህን ጉድ ሁሉም የሰራችሽ ጓደኛ ናት የሞተችው አላቻት። አዎ፣ ሞተች። እሷን ገደልሽ ብሎኝ ነው እስር ቤት ያስገቡኝ አለች። አንደኛ እና አንቺ ነው እንደ የገደልሻት በፍጹም፣ እኔ አላረግኩም፣ እኔ አልገደልኳትም አለች። ለምን መሰለሽ ፖሊሶቹ ያስገቡሽ ፖሊሶቹ? እሺ፣ ለምን ያወቅሹ ነገር አለ አለቻት። ያ ሁሉም ሰው ገለዋል ገድሏት አንቺ ነው፣ እንትን ለማለት ነው እያስገቡሽ እዚህ። እውነት እሷ ስለገደልሽ አይደለም እዚህ እያስገቡሽ አለቻት። ከዛ አንቺ በእግዚአብሔር ና እግዚአብሔር የለም ያልሽ ነው አለቻት። አይ እግዚአብሔር የለም አላልኩም ግን በቃ አለች። ከዛ እውነትሽ ነው እኔም ልግደላት አልግደላት ያልኩኝ ነበረ ግን ተቀደምኩኝ አለች ስትል አጠገቧ ቀደም ያስተኘቻት ዝርፋት ጮኻ ተነሳች። ደንግጣ ነው መሰለኝ ተነሳች። እንግዲህ ልጅቷ እያለቀሰች ወይዘሮ ሙላለሽ እያባበለቻት ልጆቹ ዠመራት ዠመራ ሲባል ሲሉ ወይዘሮ ሙላለሽ ተይ እንደዚህ አይባልም አለች። አሴ ወደ ሳሎን መጥቶ ቁጭ አለ። ቤቱ ሲያይ ማንም ሰው የለም። ሰላም ሰላም ሰላም ሲል ሰላም ደነገጠች እና አንተ አሴ ተረጋጋ፣ ምን ሆነ ነው ብላ ቦርሳ ይዛ መጥታ አጠገቡ ቁጭ አለች። እንዴ አንቺ እንሂድ ካለ ስንት ሰዓት ነው? አላት እና ምን ያስቸኩልሃል? እንሄዳለን እኮ ምን ሆና ነው አለችው። እና ሳህኑ ሴት አለ አለችው። ቆይ ድን ብላለ እያመጣች ነው ሳህኑ ላይ እየቆጠረችልን ነው አለች። አሴ ሀና ሴት አለች አለ ምላሴ ሀና ሴት መንገድ ላይ እየጠበቀችን ነው አለች። ሰላምዬ ድንብላል ድን ብላል ቆየሽብን፣ ኧረ ተሎቤ ስትላ ሰላም እሺ እኮ መጣሁ እኮ ብላ በክዳን ሳህን በፌስታል አድርጋ ያው ልብስ ለብሳ መጣች። እንዲህ መላሴ በደንብ አያትና ምን ነው ዝም ብላለች ስላት አቤት አለችው ምን ነው ዘነ ሸኳለ ዘነት እንዲ እንዴ የት ልትጂ ነው አለቻ ሰላም እንግርም አላት እንዲ ከእናንተ ጋር ነዋ የት ፖሊስ ጣቢያ አዋ ምን ልታረጊ ነው ምትጂ እትዬ ልጠይቁ አይደለም የምትሄዱት እኔም ልጠይቃቸው ነው መላሴ ደግሞ ተይ ዝም ብላ እንደዚህ አይደለም። ቤቱ ማን ሊያያቸው ነው? ቤቱ ማን ሊጠብቅ ነው አሏት። እንዴ ቤቱ ምን ይሆናል? መቼም ሩጦ እኮ አይሄድም ስትለው፣ አይ አንቺ እዚህ መቆየት አለብሽ አላት መላሴ። እትዬ እኮ እናት የኔም እናቴ ናቸው አለች ሰላምዬ። ፎሊሲ ፖሊስ ሲባል ሽንትሽ ይመጣ የለም እንዴ አለቻ። ይሄን ያክል ጠንክርነ ዛሬ ኬታ መጣሹ አለቻት። ምንም ቢሆን ኬትዬ አይበልጥብኝም፣ ሁሉም ነገር አሸንፈዋለሁ አለች። ሁሉም ነገር ዛሬ ደግሞ ሌላ ሰው ሆነሻል መላሴን የሚያይሽ ሴጣን ሹክ ብሎሽ ይሆናል ስትላት፣ ዛሬ ደግሞ ጀመረሽ እንዴ አላት። እና እሺ በቃ ቤቱን ቋልፈን እንሄዳለን አላት ግርማዬ እኮ ሳቀች እና በእኔ እኮ እንደማትጨክን አውቃለሁ። እኔ እኮ እንደዛ አላልኩ። በቃ እቺ ተያት እኛ እንሂድ አላት። ሰላም አምጩ ሳህኑን ልያ ስትላት፣ ኦ አባዬ፣ አቡዬ ድረሱልኝ። እኔ የትጄ ነው ደግሞ ሳህኑ አንቺ የምትይዙ አለቻት። ድም ብላል ትቶ እንግዲህ አንዬ መንገድ ላይ የጠበቀቻቸው ነው፣ ሰላሜና አስመላሴና ድም ብላል እንግዲህ። እትዬ ለመጠየቅ ምሳ ይዞ ሄደዋል ማለት ነው። አሴና ዳንቾ ቁጭ ብሎ አንተ ግን መቼ ነው የሚገባህ የማይገባህ እያለው ነው። ምን ነው ምን አረኩኝ? ሲለው ምንም አይገባህም አንተ እኮ አለው። እንዲ ለምንድን ነው የማይገባኝ? ብቻዬ ለመሆን መሰለኝ ስልክ ለማውራት የፈለኩት አለ አሴ ማለት ነው። እንዲ ጠጣ፣ እንብላ አይባልም እንዲህ አለው። የለም አለው። ሆዳም ሆዳም ነህ እኮ አለው። እና ብስቲ አንድ ቡና ሲጭኝ አላት። ከዛ ታንቸው አውጥቶ፣ እንሂድ አሁን ተነሳ፣ ፖሊስ ጣቢያን እንሄድ ነው አለው። ለምንድን ነው የምንሄደው አለው። ባዮሽ የምትባለው ሴት የምታረገው ነገር ሁሉም እንዳለ ግልጽ አድርገን የፖሊስ እናገራለን አለ አሴ። ደግሞ እሱን ሁሉም እንዳላረገው እኮ ያህና ግልጽ አድርጌ እኮ ነገርኳት አለ ያመሀል። እንዲህ አለው አላረግም አልኩ አላረጉም ለምን እስካሁን ሀና ያረኩላት ነገር በጣም ይቆጨኛል። እስካሁን ያረኩላት ነገር አለ። ያው ተናደደ፣ ሌላ ፍቅረኛ ስለያዘች እሱ እንደ ፍቅረኛ ብሎ እሷ ግን እንደ ወንድሜ ብላ ነበረ። ምን ትንከባከበው እየነበረው እሱ ግን እንደ ፍቅረኛ ነበረ የሚያስባት ማለት ነው። ከፍቶ ለመናገር ይህ እንትን እያለ እየፈራ ማለት ነው፣ እየፈራት ነበረ እንደዚህ። ዛሬ ከፍቼ ድንገራ ስቢል ይሄን ነገር እሱም አይጎዳም ነበረ። እየተጎዳ እሱ ነው ማለት ነው። ያው እሷም ትወደ ነበር ግን እንደ ወንድምነት ነበረ የምታየው የነበረው፣ እንጂ እንደዚህ አይነት ነገር እንደዚህ ከባድ ነገር ብላ አታስበው ነበር። እሱ አሁን የተናደደው በእሱ ነው ማለት ነው። ሀኒዬ ሌላ ፍቅረኛ ስለያዘች ማለት ነው። በጣም ተናዶባታል፣ ስለሚወዳት ነው። እና ብቻ እንጃ ከመጨረሻቸው ለማን እንደሆነ ብቻ አላህ ይወቀው። እንዴ ምን ያልክ ነው? በቃ ይጸጽተኛል፣ አሁንም አለ ያህና እያረኩላ ተድሮ የሰራሁት ሁሉም ይጸጽተኛል። እንዴ ይጸጽተሃል እንዴ ያለው? አዎ በቃ ይጸጽተኛል። ዳንጮ በቃ በቃ ብያህ አለው እኮ፣ አልሄድም ብያህ አለው፣ አልሄድም ብያህ አለው ብሎ ተናደዋል። ለምንድን ነው ማትሄደው አለ። በቃ ሀናም ትሁን ሀናም ቤተሰቦች አይሁን ጥሩ ሰዎች አይደሉም አለ። ለምን እንጃ ቆይ ቆይ አንተ ግን ለምን እንደዚህ በቃ እንደዚህ ሁሌ ለምን ለምን አትበለኝ ሀናም ይሁን ሀናም ቤተሰቦቿ የራሳቸው ጥቅም እንጂ የኛ ምንም ነገር አይጠቅሙኝም አለ ተው ጆሮ እንደዚህ አትሆን አለው በቃ አትበለኝ አለ ተናደዋል በጣም ተናዶ ትቶ ወጣ አረ ጆሮ ሲለው እምቢ አለ ምን አይነት ፋራ ነው አለው በቃ ፋራው ቡናው ተይው አላት። በንዴት እሱ ሳያቅ ማለት ነው ቡና የምታፈላው ቡና አትዞላት ነበረ። ቡናው ሳይጠጣ ሄደ ተናደደ። አሴ በጣም እንዲህ ሲናደድ እኔ ዛሬ ነው ማየው ማለት ነው። የሀና ነገር ማለት ነው እንግዲህ። እስር ቤት ተሰበሰቡ እንግዲህ። ወይዘሮ ምናለሽ ከነሱ ጋር እናት የገጠማት ማለት ነው የሰው ሕይወት የኔ ሕይወት ሰምታችሁ እናንተ ሕይወት ለምንድን ነው የማትናገሩ አለቻቸው? አዎ እናገር እንጂ ከማን ይጀመር አሉ። እንግዲህ አንዷ ታሪኳን የተናገረች ነው። የቤት ሰራተኛ ነበርኩ የቤት እያሳደጉኝ ነበረ አለች። እሺ። በጣም ደክሞኝ ቤት እያጸዳሁኝ ውሃ በዝቶ ጥጄ ነበረ አለች። እሺ ስትል አንደኛው አንቺ ደግሞ እሺ ት ያለሽ የእሷ ታሪክ አታቂ ማለት ነው። ዛሬ እንደ አዲስ ሆነሽ እሺ የምትይ አለቻት። እንግዲህ ከዛ ውሃውን አንድ ህፃን ልጅ ነበረ ውሃውን ነክቶታል። በዛ ወይዘሮ ምናለሽ ውይ ውሀው ተደፋበት ብቻ እንዳያት ጉዴ ፈላ ስትል አዎ ተደፋበት ትንሽ ስቶፕ ከፍ እያለ ነበረ አለች ውይ ሲያሳዝን አለች ወይዘሮ ምናለች አይ በእናትሽ እማሳዝኖ ስኔ ነው እሱ ሳያሳዝንም አለች አት እስር ቤቷ ያለችዋ ልጅቷ ማለት ነው እሺ ከዛ ስትላስ ሆነ ብሎ አንቺ ነች ይህን ነገር ያረግሹ ብሎ አሳሰሩኝ አንቺ አዎ ያቺኛው ማውጥታ አዎ እሷ አላሳስብ አንደኛው ውጥታ እስቲ አንቺ ደግሞ ዝም በይ፣ እራሷን አውቃ ትናገር አለቻት። አዎ አምስት አመት እዚህ አድርገዋት አሰሯት አለች። ቆይ አንቺ ግን ሰዎቹ በጣም ይወዱኛል ነበረ ያልሽ አልነበረም እንዴ አለቻት ወይዘሮ ምን አለሽ ቢሆንም በልጃቸው እኮ ነው የመጣሁት አለቻት። ቢያንስ ስታደን እንዴት እንደዚህ አይነት ነገር ይፈጠራል? አለች። ሰዎች እንዴ በደንብ መጠየቅ አልነበረባቸውም ማለት ነው። ወይዘሮ ምናልሽ አይ ልጁ ተጎድቶ ስለሆነ ይህን እስከ ሲጠይቅ ድረስ አላሰበውም። ምንድን ነው ብሎም አላሰበውም። ልጁ ግን በጣም ተጎድቶ ነበር አለችው እዛ ሲናገር ብሎ አያውቅም። አይዞሽ በቃ ስትላት አድርጌ በሆንስ ምንም አልነበረም ያላረኩት ነገር ነው አለች። ያላረኩት ነገር ስለሆነ ምንም መስሎ አይታየኝም አለች። የተሰጠን ነገር አምኖ መቀበል ምንም ችግር የለም፣ ያኔ መሸነፍ ነው አለቻት። ወይዘሮ ምን አለች አውጥታ። በዚህ ምድር ላይ አሸናፊ የሚሆነው ጠንካራ ወንድ ነው አለቻት። አንቺ ደግሞ ሁሌ በጉልበት ነው የምታምኚ አለቻት። ያለ ምድር ያለሱ እንግዲህ አንድ ዋንጫ ቀርታ ነበረ። ያንቺ ህይወት ታሪክሽ ንገሬ ስትላት በርተ ፖሊስ ጠባቂዋን አንኳኩቶ ወይዘሮ ሙላት የሚጠይቅ ሰው ይፈልግሻል አለቻት። እንግዲህ ድምብላል ምላሴም፣ እንደገና ደግሞ ሀኒቾም ሰላምም ሊያይዋት መጡ። ደስ አላ ልጆቼ፣ እንዴት ናችሁ አለቻቸው። ደናነን አለዋት። ከዛ ድንብላን እንዴት ነሽ አለቻት። ኦይ አቡዬ የደረሱልኝ የእርሶ ይሄ ግን ይገቦታል፣ ይገቦታል እንዴት አለቻት። የእርሶ ግን ብላ እያለቀሰች ያለ ድንብላን፣ አይዞሽ ምን አረጋለሁ ባለቅስስ ምን አረጋለሁ አለች። ድንብላችሁ አይለቀስም እሺ። እኔ እንደምታዩኝ ደና ነኝ እያለቻቸው ነው። ዘሮ ምናለት ደናነን፣ እማዬ አለቻት። አባታችሁስ? እሱም ደና ነው። ሰላም ምላሴ፣ እኔም ደና ነኝ። አባታችሁ እመጣለሁ ወደ ማታ አካባቢ ብለዋል፣ ደና ነው አላት። እሺ ጠበቃው ጋር ሄዳችሁ ነበር? አዎ መጥቼ በኋላ እነግራችኋለሁ፣ እነግርሻለሁ ብለዋል። ምንድን ነው የሚነግረኝ አሁን ለምንድን ነው የማይመጣው? እንጃ የሆነ ኬዛ አለ ብሎ ያወራ ነው አለች። እማየ የምን ጠበቃ ነው አለቻት። አንዬ የአባቶች ጠበቃ የሚሆን ፈልጌ ነበረ። ለምን የሆነ ነገር አለ? እኔ ፈልጌ ነበረ። ምንድን ነው የስትላት በቃ ከዛ ሰላምዬ ሀኒዬ አታስጨንቃት እማዬን ተያት። እንዴ አሁን ለምንድን ነው የማላስጨንቃት? በደንብ ነው የማስጨንቃት አለቻት። ሀኒዬ በቃ ተያት አለመላሴ እመዬ አምጭልኝ ኬክ አምጥቼ ልሻለሁ አለቻት። ጎበዝ የኔ ልጅ አለቻት። እኔም ቆንጆ ምግብ ሰሪቻ አመጣሁላችሁ አለች። ድንብላል አንቺ ነሻ የሰራሽ? ወስጣት ሌላ ታለማን ለማን ይሰራስል? ሰላምዬ ሴት የለም እንዳትዪ ብቻ አለቻት። እኔ መቼ እንደዚህ ያደርኳ ለሚል ብላን በኋላ የጠረገች ነው ትያት። አትፋክሽ እሷ አስድሮ ሴት ናት እንዲ አለቻት። ሰላም እንዲ እንደዛ ነው እማየ፣ ስትላት ታዲያ አለቻት አንዱ ያመጣሁት ኬክ ይዤው ይሄዳለሁ፣ ስትላት የኔ ልጅ አውቄ ነው ስቀልድ ነው። አንቺ እኮ ስትለግ ማንም የሚደርስብሽ ሰው የለም አለቻት። እሺ መላሴ አንተስ ምን አመጣልኝ? ስትለው እኔ ዛሬ የማየ ምንም ነገር አላመጣለሽ። ማለት ልጆቼ በጣም ናፍቃችኝ ነበረ አለች ድን ብላኑ ናፍቀሽኝ፣ እኔም ናፍቀኝ ነበረ እንዲች ብሎ ደግሞ እንዳታስቡ አውሬ አባቴ እሳቸው እሱ ጠበቃ ሆኖ ያስፈቶታል። እንዲች ብሎ እንዳታስቡ አልቻች። ምግቡን ሰጠች፣ ተቀብላ አስቀመጠች። አቃሎ ድን ብላ ልጅ ብላ እንግዲህ ድን ብላ ሆዷን ተረበሸ። ከዛ ምግቡ ሰጠዋትና እንግዲህ ልጆች ሆነ ተሰነበቷት ማለት ነው። ቤተሰቦች ሁላችሁም በለቀጣይ ደግሞ እስከስመጣ ድረስ ላይክ ሼር ያደረጋችሁ አበረታቱን። ወይዘሮ ምናለች እንግዲህ እንድትበወጣ ጸሎት አድርጉላት ማለት ነው። በሌላ በአዲስ እስከስንገናኝ ድረስ